ያዩው አንቺ፣ እንዳውም የአንቺ ይሻላል። አዎ አዎ። ጎዝ ሰው ሁሌ ለማሻቅ እንደሞከረ ጫማ አለ አባቴ ከልብስ ጀምሮ ከጫማ

ሰውነሁን የሚነቅጠ ትንሽ ሻወር ካልገቡ ዛሬ በቃ ዝም ብለህ ነው። ማርያም ሻወር መግባት አለባቸው። ለስጉ ጋይስ ተንቀሳቀሱ። ደና ደሩት ልና አላችሁት። በጣም አሞራ አሪፍ ጌም ነበረን። ደና ደሩ ምላሱ አያርፍም ዝም ማለት አትችልም ሰው ለሄዳ ድርስ ስትልና ሰው ሲናገራት እሪ ሁሌ እንደተጎጭ ኧረ እኔ እሪ አለ አልተማርሽ፣ እውቀት የለሽ፣ ወይም አንተ ያልተማርክ ዶንቆሮ ጋር በሉሽ ቆሻጫ ጫማ ላይ እኔ አይሰማኝም። እግዚአብሔር ሚካኤል አይሰማኝም። ለሴት ሁልጊዜ እንዳለ

ስንበቃ ሁለታችሁም ተው፣ እንዳትመልስ እንዳትመልስ፣ መሆኑ ነገር ናሰጣል። ተው እርፉ። ይህችን ይህንን አንድ ያላችሁ ወይ ይህንን ሌላ ቀን ማየት አልፈልግም። አንድ ዜሮ እናስበዋለን።